ስለርስ የትንሽ ልብስ ይዤ እመጥቻለሁ። እዚህ ካንተ ጋር መኖር ይታልጋለሁ። ለዛው ነው የመጣሁት። እንደዚህ ግር ብላችሁ ምታዩኝ እንዴ? ይህ ቲ ቲ ቲ የምራችሁን ነው። በነገራችን ላይ ማለት ነው ይሄ የአብርሽና የሄርሜላ የእቅዳቸው የቀዳቸው አካል እንደሆነ ሁላችንም ጥንቅቅ አድርገን እናውቀዋለን። ምክንያቱም ይሄ አዲስ ነገር አይደለም። አብርሽም ሄርሜላም ማለት ነው አብሮ ለመኖር የሩታን ወደ ቡታጅራ ወይም ወደ ቤተሰቦቿ ቤት መምጣትን ብቻ ነበር ሲጠባበቁ የነበረው። እንግዲህ ማለት ነው ከመምጣቷ አንድ ቀን እንኳን ሊያድሩ አልቻሉም። እሷም ሻንጣዋን ይዛ ስትወረገረግ መታለች ማለት ነው ምን የሚባል አባባል አለ መሰላችሁ? ገይስ ባለቤቱን ካልናቁ አጥሩን አይነቀንቁ የሚባል አባባል አለ። እቺ ሴት ከመሬት ተነስታ ሻንጣዋን አንጠልጥላ አንተ ቤት ልግባ አንተ ቤት ልኖር ብላ እንደማትመጣ ሁላችንም ጥንቅቅ አድርገን እናቃለን። ሶ ስለዚህ ማለት ነው ይሄ ከጀርባ አውርታችሁበት እዚህ ጋር አንተ ድራማ ወይም መልክ ለመስራት የሄድክበት አንድ ርቀት እንጂ ባንተ ትዕዛዝ ባንተ ጥሪ እቺ ልጅ ሻንጧን አንጠልጥላ እንደመጣች ሁላችንም ጥንቅቅ አድርገን እናውቃለን። እኔ ከዚህ በፊትም ተናግር ያሉኝ፣ አብርሃም ሩታን የማትፈልግ ከሆነ ሩታን አልፈልግም እኔ ከዚች ደበልበል ካለች ከሄርሜላ ጋር ነው መኖር የምፈልገው ብትል በጣም ተራ ነገርና ቀላል ነገር ነው። በነገራችን እስከዛሬ ድረስ ማለት ነው እናንተ ሁለታችሁ አብራችሁ ለመሆን ስትሉ ሩታን በብዙ አይነት መንገድ አታክ ስታስደርጉ ነበር፣ ወይም ጥቃት እንዲደርስባት ስታደርጉ ነበር። ከዚህ ውስጥ አንደኛው ደግሞ ማለት ነው ከጀርባ በኩል ሆናችሁ የሩታ እርግዝና ስህተት ነው ብላችሁ ልጅቷን የማይሆን መንገድ እንድትሄድ እስከ ማድረግ ደረጃ ደርሳችኋል። እናንተ በምታሰሩት ወሬ የተበሳጨችው ሩታ ትላንትና ያደረገችው ነገር በጣም ብዙ ሰዎችን እስከ ማስከፋት ደረጃ ደርሶ ነበረ ወይም እርግዝናዋ ሁሉ ውሸት ነው እስኪባል ድረስ ማለት ነው። ከጀርባ ደግሞ ከዚህ ነገር ጀርባ የሄርሜላ እጅ መኖሩ ሁላችንም የምናውቀው ጉዳይ ነው እና አብራችሁ መሆን ከፈለጋችሁ እቺን ምስኪን ልጅ የምታስለቅሱበት እንደዚህ የምታሰቃዩበት የምታጉሏሉበት ምንም አይነት ምክንያት የለም። እኔ ከዚህ በፊትም ተናግር ያለኝ የሰው ልጅ ምርጫው ይከበርለታል። አንተ ሄርሜላን እስከ መረጥክ ድረስ ማንም ሰው በአንተ ምርጫ ውስጥ ሊገባ አይችልም። ምክንያቱም ሄርሜላ ጋር አብረ መኖር የምትችለው ሄርሜላን አቅፋት ልትተኛ የምትችለው አብርሃም አንተና አንተ ብቻ ነው። ይሄ የአንተ ውሳኔ ነው። በአንተ ውሳኔ ውስጥ እንደዚህ ብዙ ሰው መቶ ልክ እኔ እንደማደርገው አስቴት ሊሰጥ ይችላል እንጂ የአንተን እጅ ይዞ ኖ ከሄርሜላ ጋር መሆን አትችልም ብሎ ሊከለክልህ የሚችል አንድም ሰው እንደሌለ ልታቅ ይገባል። ሶ እንደዚህ መሰቃየትና ከጀርባ የሆናችሁ ከፊት ለፊት እየመጣችሁ ድራማ መስራትና መልክ መስራት አይጠበቅባችሁም። በቃ ሁለታችሁም እንደምትፈላለጉ ፌሳችሁ ወይም ፊታችሁ በደንብ ይናገራል። አብራችሁ መሆን ትችላላችሁ። ግን ይሄ ሁሉ ነገር የሚባለው በዚህ መሃል ሩታን በጣም እያሰቃያችሁና እች ልጅ ምንም እንትን በሌለባት ሁኔታ በጣም እየተንከራተተች ስለሆነ ነው። ሰው ሁላችንም እንደምናውቀው ማለት ነው፣ እነዚህ ልጆች አብሮ ለመሆን ከጫፍ ደርሰዋል። በቃ ሩታ አዲስ አበባ እያለች ሄርሜላን ቤትን ላለማስገባት ስለፈለክ እንጂ እስከዛሬ ድረስ የቆየው ሄርሜላን ቤት ለማስገባት ከፈለግ ረጅም ጊዜ እንደሆነ ሁላችንም በደንብ እናውቀዋለን። ሶ እንግዲህ እንደምትፈለገው የእቅዳችሁ አንዱ አካል እንደሆነው ሩታ የመውለጃዋ ጊዜ ደርሶ ወደ እናቷ ተመልሳ መጥታለች። አንተም በአንድ የስልክ ጥሪ ውዴ ነይልኝ ሻንጣሽን ይዘሽ ስትላት፣ እንግዲህ ከች ከተፍ ብላለች። እንግዲህ ያው እነ የኔ ፍቅር ምናምን ብለህ ብታስገባት እዚህ ጋር የሚንጫጫ ተመልካች የሚንጫጩ ጓደኞችና ቤተሰቦች ስላሉ ብቸኛ ልታደርግ የምትችለው ነገር ምንድነው? የዚህ ነገር ፈላጊ እንዳልሆነና እቺ ልጅ ገፍታት ለማስወጣት ጥረት ታደርጋለ። ነገ በምትለቀው ቪዲዮ ላይ ደግሞ ማለት ነው በቃ ሄርሜላ ግግም ብላ ስግጥ ብላ ቤቴ ገብታለች ብላ ከማውራት ወደኋላ እንደማትል እርግጠኛ ነኝ ማለት ነው። የምር ጋይስ በጣም ስለገረመኝ ማለት ነው ስሜታዊ ሆኚ፣ እናንተን ሰላም ሳለል ረጅም ደቂቃ አወሮኝ ማለት ነው። ደቂቃውን እራሱ እንደማየው እንግዲህ ከአራት ደቂቃ በላይ ሆኗል ማለት ነው። ሰላም እንዴት ናችሁ? የእኔ ተወዳጅ ቤተሰቦች ደህና ናችሁ ወይ? አለን። እግዚአብሔር የተመሰገነ ይሁን። እንግዲህ ከመሸ ሰርፕራይዝ በሆነ ቪዲዮ መተናል ማለት ነው። ያው ምንም ሰርፕራይዝ ልበለው እንዲሁ ማለት ነው እንጂ ሁላችንም ስንጠብቅ የነበረው ነገር ነው። አብርሽ ሄርሜላን ወደ ቤቱ እንደሚያስገባ እኔ ከዚህ በፊትም እርግጠኛ ነበርኩኝ። በቃ የታይሚንግ ጉዳይ ነው። ሩታ ቡታጅራ እስክት መጣ ነው የሚጠብቀው እንጂ ሌላ ነገር የለም። እንግዲህ ያው የአብርሽና የሄርሜላ ነገር እንዲሁም የሩታ ነገር ያልተዋጠላችሁ ሰዎች አሁን በደንብ እንዲዋጥላችሁ እፈልጋለሁ ማለት ነው። ምክንያቱም ከዚህ በፊት እኔ ገና ማለት ነው ገና የአብርሽና የሄርሜላ ግንኙነት ሀብሎ ሲጀመር ብዙ ነገሮችን እያልኩ ነበር። ምክንያቱም እነዚህ ልጆች በፍቅር ክንፍ ማለታቸው፣ በፍቅር እብድ ማለታቸው፣ የሚያደርጉት ንግግር፣ የፌስ ኤክስፔሪያንሳቸው ወይም የፌስ እንትናቸው በደንብ ይናገራል የፊታቸው ገጽታ የሆነ ፍቅር ውስጥ እንዳሉ በደንብ ይናገር ነበር። እና እቺ ልጅ ፍጥጥ ብላ ትዳር ያለው ወንድ ላይ ሚስቱ ልትወልድ ከሁለት ከሶስት ሳምንት ወይም ከአንድ ወር ያነሰ ጊዜ የቀራት ባለይ ፊት ብላ ልትመጣ የምትችልበት ምንም አይነት ምክንያት የለም። ፍቅር አቅሏን እስካላሳታት ድረስ ማለት ነው። ሶ ሄርሜላ በፍቅር አቅሏን ስለሳተች በዚህ ሰዓት ማንኛውንም ነገር ከማድረግ ወደኋላ አትልም። ማፈር አትፈልግም፣ መሸማቀቅ አትፈልግም። በምታደርገው ነገር የምታደርገውን ነገር ራሱ ወደኋላ ማለት አትፈልግም። ስለዚህ አላማዋ አንድና አንድ አብርሃምን በቁጥጥሯ ስር ማስገባት ነው። ያንን ነገር ለማድረግ እናንተ የፈለጋችሁትን ብትሏት ብትሰድቧት፣ ምንም ብትሏት፣ ብታንቋሽሿት ወደኋላ ኋላ ማለት አትፈልግም። የዚሽ ልጅ ታርጌት አብርሃምና አብርሃም ብቻ ነው። አብርሃምን በቁጥጥሯ ስር ማስገባት ብቻ ነው። እንደው ምን አለ ይሄ አላማ፣ ይሄ ታርጌት ሌላ ነገር ላይ ቢሆን ማለት ነው። የመሬን ነው ምላችው ሰው ለጥሩ ነገር፣ ለትክክለኛ ነገር ወይም ለትክክለኛ ህይወትሽ የሆነ አላ አይደለ ትክክለኛ እንደ ከባለትዳር የሆነ ውጪ ህይወት ኖሮሽ ለዛ ህይወትሽ እንደዚህ መስዋዕትነት ብትከፊ አንድ ትልቅ ነገር ነበረ። ግን ለእንደዚህ አይነት የሰውን ትዳር የሰውን ህይወት እንደዚህ ለሚያበለሻሽ ነገር በዚህ ልክ ግትር ብለሽ አላማ ነው ብለሽ መታገልሽ በጣም የሚያሳዝንና ብዙዎቻችንንም ያስደነቀ ነገር ነው። ብቻ ግን ያው እቺ ልጅ አላማዋና ታርጌቷ አብርሽን በቁጥጥሯ ስር ማስገባትና ወደ እጇ ማስገባት ነው። እየተሳካላት ይመስለኛል። እንግዲህ ያው የሩታን እኔ ሽንፈት ነው ብዬ አላስብም። እኔ ከእንደዚህ አይነት ልጅ ጋር ከምትኖር ቢቀርባት ባይ ነኝ። ምክንያቱም በቃ ከዚህ በኋላ እቺ ልጅ እየበደለ፣ እያሳዘነ፣ እያስለቀሳት መኖር ነው የእሱ ዋነኛ ታርጌቱ ማለት ነው። ስለዚህ እቺ ልጅ ከዚህ በኋላ ራሷን ችላ በራሷ አይነት ወይ በራሷ አይነት እርምጃ ብትራመድ የተሻለ ነው። ምክንያቱም በደንብ ጥሩ ኮሚኒቲ ገንብታለች። በደንብ የሚደግፏት፣ ሰፖርት የሚያደርጓት፣ በጣም የሚወዷት እንቁ የሆኑ ተመልካቾች ያሏት ልጅ ነች እና ማንኛውንም አይነት ነገር በፈለገችበት አንግል ማድረግ የምትችል አይነት ልጅ ስለሆነች ከዚህ በኋላ ለእሷም ነገሮች ከባድ ይሆናሉ ብዬ አላስብም። እንደውም ከዚህ ባሻገር ለአብርሃም ነገሮች ይከብዱበታል ብዬ አስባለሁኝ እንጂ ሩታ የዚህን ያክል ትቸገርበታለች ብዬ የማስብበት ምንም አይነት ወይ የለም። ከእሷ የሚፈለገው አንድና አንድ ጥንካሬ ነው። ከዚህ በፊትም ተናግሬአለሁኝ። የሩታ ደካማ ጎን አብርሽ እንጂ ሌላ ነገር አይደለም። በሌላ ነገር ልጅቷ የምትበገር አይደለችም። ከዚህ በፊት በደንብ አይታችኋታል የሆነ በህይወቷ ከመጣችሁ ማለት ነው ቤተሰቦቿን ጭምር ፎርጌት እስከማድረግ የምትደርስ አይነት ልጅ ናት ትንሽ ድክመቷ አብርሃም ነበረ እሱንም አሁን በደንብ የተረዳች ይመስለኛል እና ነገሮችን በደንብ እያስተካከለች ያለች ይመስለኛል ሰው እንግዲህ ወደ አብርሃም ልመለስና ማለት ነው አብርሃም እኔ ስሜትን ገለጽ ነው ምለው በቃ ይመች አባቴ ምንም ምንም በኮ በቃ ይሄ በአንተ የተጀመረ ነገር አደለም አደለም ሁለት ሶስት አራት አምስት ሚስት ያገቡ የምናቃቸው ሰዎች አሉና በቃ የሩታን ህይወት ከምታመሰቃቀል እንደጅህም አንተ አሁን ላይ በምታደርጋቸው ነገሮች ከሚያዝን እኔ እኮ ምንም ኖርማል የሆነ ነገር ነው። ብዙ ሰዎች ሁለት ሶስት እናት ያላቸው ሰዎች አሉ። ምንም ይሄ አዲስ ነገር አይደለም። በነገራችን ላይ እና እዚህ ጋር የምትበድላት ሩታ ላይ የምታደርሰው ነገር ነው ነገ ጠባ ሰሆኖ ሊቀመጥ የሚችለው እንጂ ማድረግ የምትፈልገውን ነገር ከማድረግ ማንም ሰው ሊያግድህ እንደማይችል ግልጽ ነው። ስለዚህ እንደዚህ ውጪልኝ ናም ምናም ብለ ራሴ የጠራህትን ልጅ እስከ ማስወጣት የሚያደርስ ሌላ መልክ መስራት ውስጥ መግባትም የዚህን ያክል አስፈላጊ ነው ብዬ አላስብም። ለተመልካቾች ደግሞ ማለት የምፈልገው ነገር ቢኖር ነገ እመኑኝ ሄርሜላ ትገባለች ማለት ነው። ምክንያቱም ልጅቷ ግትርናት በዛ ላይ ማለት ነው ፍሉስ በደንብ አላት። በነገራችን ላይ አብርሃም የገንዘብ ችግር አለበት ምናምን አይደለም። ግን ማድረግ የምትፈልገውን ነገር በደንብ እስከ ጥግ ድረስ እያደረገች የኖረች አይነት ልጅ ስለሆነች የትኛውም አይነት ነገር ይገድባታል ብዬ አላስብም። ቤተሰቦቿም ጡንቻቸው በጣም ፈርጠም ያለ ነገር ነውና እና አንድ ግን ማለት ነው የሆነ የምጠራጠረው ነገር ቢኖር የሆነ አብርሃም የተያዘበት ነገር ካለ የሚል ሀሳብ ነው ያለኝ። ምናልባት ይሄንን ሀሳቤን የሆነ በደንብ ፕሩፍ ማድረግ ወይም ይሄንን ሀሳቤን መጋራት የሚችል ሰው ካለ እስኪ የሆነ ነገር ቢለኝ ደስ ይለኛል። ምክንያቱም እኔ በየትኛውም አይነት አግባብ እንደዚህ ልትወልድ ሁለት ሶስት ሳምንት የቅራትን ሚስቱን ወደ እናቱ ሸኝቶ ሴት ሊያስገባ የሚችል ወንድ ይኖራል ብዬ ስለማላሰብ፣ ምናልባት ይሄ ልጅ አንተ የራቁት ቪዲዮ ይዛብ ይሆን እንዴ? እንደዛ አይነት ነገር ሊኖር ይችላል ብዬም ላስብ እችላለሁ። ምናልባት ከምናየው ነገር አንጻር ነው ይህንን ነገር የምንለው። እና ይህንን ሀሳቤን መጋራት የሚችል ሰው ካለ እስኪ ኮመንት ላይ የሆነ የሆነ ነገር ይበለኝ። ለማንኛውም ማለት ነው ያው እኔ የተሰማኝን ነገር ተናገር ያለውን ከማየው የሆነ በዙሪያ ካሉ ሰዎች ከምሰማው ነገር አንጻር የተፈጠረ ስላለው ነገር የሚሰማኝን ነገር ብያለሁኝ ግን ሄርሜላን ራስ ጠርታት አምጥታት ያው ተመልካቾች ቤተሰቦች እና ጓደኞች እንዳያዝኑብህ፣ እሷ ናት ገፍታ የመጣችው፣ እሷ ናት ሻንጣዋን ይዛ መታ፣ እኔ ምን ላደርግ ጓደኛ ምናምን ምናምን ብላ መጣች። ምናምን ብላ ያው ነገ የሆነ ነገር እንደምትል እንጠብቃለን ማለት ነው። ሰው እንግዲህ ጋይስ፣ የእኔ ሀሳብ ነው። እናንተ የሚሰማችሁን ነገር ኮመንት ሴክሽናችን ላይ አስፍሩልን። እወዳችኋለሁ። ነገ እንግዲህ በሚመጡ አዳዲስ መረጃዎች ጠዋት ላይ እንገናኛለን ወዳችኋለሁ ይመቻችሁ።